የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ከፊዚክስ አስጠኙ ዳኒ በፊት አሁን የግድ ወደ ቤት መግባት ነበረብኝ። ምክንያቱም ይህ ፕሮግራም በኢትዮጵያና በጃፓን ሰዓት አቆጣጠር የተለያየ ስለሆነ ቀጣዩዋን እንግዳዬን ለማግኘት ወደ ጃፓን በቪዲዮ ወደ ወላ አድርጌ። ያለው ሰሚራ እንዴት ነሽ? ሰላም ነው? እንዴት እንዴት ነው? ሰላም ነው ወይ? ሰላም ነን። እንዴት ናችሁ? ኮኮ ደግሞ ለመቄዶንያ ሁለት መቶ ሺህ ብር ረዳች የተባለ እስኪ ሰሜራ ጋ ለምን አልደውልም ብዬ ደወላርኩልሽ ኮኮዬ እንዴት ነች ኮኮ ታምራለች በጣም ስለ ኮኮ ስሰማ የትልልቅ ብራንዶች አምባሳደር ነች። ማስታወቂያ ትሰራለች። ገቢዋ ደግሞ ለበጎ አድራጎት ይውላል። እውነት ነው ሰሚራ፣ እውነት ነው። ዋው፣ ደስ ይላል በጣም። ለፌብራሪ ላይ በሁለተኛ ወር በኛ በአመት አንዴ ኮሜርሻል ትሰራለች ለጉቺ ብራንድ እና የተከፈላትን ብር አጠቃላይ ለዶኔሽን የሰጠችው ከዛ ላይ ደግሞ ለሁለት ሰዓት ከምናምን የሰራችውን ስራው ማለት ነው ሁለት መቶ ሺውን ለመቄዶንያ ነው መቶ ሺ ብር በተሰዋ ስም አምሳ ሺ ብር በእኔ ስም አምሳ ሺ ብር በአባቷ ስም እና በኛ አለእና ሁለት መቶ ሺ ብር ከእኛ ፋሚሊ የሷም ብር ነው ግን በጃፓን ምን ያህል ጊዜ ሆነሽ አንቺ ኑሮ በጃፓን እኔ ሀያ አራት ዓመት ስለዚህ አራት ዓመት ብዙ ጊዜ ሃያ ቤት ሲገባ ቀጥሎ ያለው ቁጥር ብቻ ነው የሚጠራው። እኔ ጋር ችግር የለም። ሰይፍሻ ምንም ሀያ አራት ሀያ አራት ዓመት ጃፓን ከባለቤቴ ጋር ሀያ አምስት ዓመታችን ነው አሁን ሜ ላይ ሀያ አራት ዓመት ይሆነናል። ቀጥታ እሺ፣ ሰይፍሻ እጄን አሞኝ ነው ማሽከርከር። ሰው ቢኖር አጠገብሻ የሚያነሳሽ አሪፍ ነበር፣ አሪፍ ነበር።

ከባለቤቴ ጋር የዛሬ ሀያ አምስት ዓመት ኬንያ ተገናኝተን በተገናኘን በዓመታችን ወደ ጃፓን ሙባረግን እና እዚህ ነው የለወጥኩት ግማሽ ሕይወቴን። ደስ ይላል በጣም። እኔ ጃፓን ስመጣ ሀያ አራት ዓመቴን። ዋው አርባ ስምንተኛ ዓመት ልደቴን አከብራለሁ ነው መ ሜፖ ምዮ ፖ ፖ። እንዴት እናንተ ቤተሰብ ሆነች ኮኮ ኮኮን። የዛሬ ሁለት አመት ከአስራ አንድ ወር ነው ወደ ፋሚሊያችን የሁለት ወር ልጅ ሆና ያገላጠናት ባለቤቴ። ጤና ላይ አይደለም ማለት ነው። ሁለተኛ ስራዋ ደግሞ እስኪ ሪዞርት በረዶ ላይ እየተንሸራተተች ምናምን አላት። እስኪ ሪዞርት ላይ ሰራች። ከዛ እዛ ላይ የዛን ኮሜርሻል ሲያን ቡቺዎች ኮንታክት አደረጉኝ ማለት ነው። የአምስት ዓመት ኮንትራት አላት ከቡቺ ጋር። አሁን ሁለተኛ ዓመት ሆነ ይ እና በጣም ከመስናት አክቹዋሊ ሁሉም ያውቃታል አሁን እስከ ዛሬ ምን ያህል ገንዘብ ሰርታለች ሊባል ይችላል? ኮኮ ይህን ያህል አይደለም፣ በየቀኑ አይደለም ይከፈላል። በዓመት ሁለት ሶስት ስራ ነው፣ ግን ለአንድ ሰዓት ስራ እስከ አንድ ሺህ ዶላር ይከፈላታል።

በደስታ ነው እና ለዛ ብቻ አይደለም። ለብዙ ዘርፌ አስፈው ፋውንዴሽን የሚባል አለ። የመጀመሪያ የሰጠችው ለዛ ነው፣ መቶ ሺህ ጃንዋሪ ላይ ከዛት እና ገንዘቧን በአጠቃላይ ለጉድ ኮዝ እንድታወጣው አደረገን ማለት ነው። አንቺ የባሌ ልጅ ነሽ? አዎ ባሌ ሮቤ። ባሌ ሮቤ ደስ ይላል። በጣም የአስራ ሰባት አመት ሆኜ ነው ባሌ ነው የለቀኩት። ኦልሞስት ሰላሳ አንድ አመት ሊሆን ይነት

ማንም የሚያቀኝ በስፋል። አሁን ሰዎች ውሻ ብለው ሰው ሲሳደቡ ወይ ደግሞ ለስድብ ሲጠቀሙት ውሻ የሚለውን ቃል ምን ይሰማሻል? ድሮ እኔ የምለው ነበር። አሁን ግን በጣም ይቅርታ ጠይቁላለሁ እና በጣም የሰለጠነች በጣም ስማርት ጥርሷ የሚፋቅ የእሷ ፕሮዳክት እኔ የለኝም። ጥርሷን በቀን ሁለቴ የምትፋቅ ዌል ቴኬር የምትደረግ በቀን ሶስቴ ልብስ የሚቀየርላት ቢጃማ ያላት አልጋ ያላት ስትሮለር የቤቢ መግፊያ ያላት ማዚያ ያላት እንደ ልጅ ነው የምታድገው። ባለቤቴ የዛሬ አስሮ ስትሮክ ሲያረግ እኔ ለሊት ዘጠኝ ሰት ተግች የእሷን አሴብ ያደረገች እሷ ባትቀሰቅሰኝ አምቡላንስ ባልጠራ። ዛሬ በግ የተሸለመች ውሻ ናት። እሺ። ዋው! ደስ ይላል በጣም የወር ወጪ ያላት ኮኳውን የወር ወጪ ያላት ወይ በጣም ምን አላት ለግሮሚንግ አሁን ተቆርጣ በመቀስ ነው የሚገበቀው ተቆርጣ ታጥፋ ዴንሳል ኬር ምናምን መቶ ሃምሳ ዶላር ነው የሚከፈሉ በየወሩ ለእሷ የምግቧ የፕሮዳክቷ ኦልሞስት ወደ ሰባት መቶ ዶላር ይወጣባታል በወር ልብስ ግን አንገዛም ልብስ እንትን ናት ቡቺ። በነጻ ነው የሚመጣላት ልብሶች፣ አጠቃላይ በነፃ ነው ልብስ። ልብስ አንገዛላት፣ ልብስ ምግብ። አንዳንዴ ደግሞ ምግብም አድቨርታይዝ መንግስት አደረግ፣ ሻምፑዋ ምናምን በነፃ ነው። ቤት ድረስ ነው በካርቶን የሚመጣላት። እኔ እንደውም ታከፋፍላለች ለጓደኞቿ ብለህ ዋ። አይ እዚህ እኔም ውሻ አለኝ፣ እኔ ቡቺ እለዋለሁ። የአንቺ ደግሞ ኮኮ ሆና ለጉቺ ልዩነታችንን እያሰብኩ የትዳር ጥያቄም አለ። ጠጋ ጠጋ ይላሉ። አዎ ኢትዮጵያ፣ አንዱ ውሻ ቢያንስ አግብታ ወደ ጃፓን ብትወስድ ሌላ ሞዴል ልትፈጥር ትችላለች። አንድ ጊዜ አንድ ልጅ ምን አለችኝ? በዓለም አንደኛ ፓስፖርት አላት ፓስፖርት

በከፍተኛ ጥራትና ጥንቃቄ የሚመረቱት ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪንስታር ኦርጋኒክ ሚሊንግ። ፊሶን ሪልስቴት ይመልከቱት። ለመኖር ያለውን ድባብ፣ ልጅ ለማሳደግ ያለውን ምቹነት በአያት ዞን አምስት የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ ሶስት መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል። ፊሶን ሪል ስቴት ቤተሰባችን ይሁኑ። አንደኛ ፓስፖርት ነው ያላት። እንደ ቀልድ ነው የምናወራው። ገባ ምግብ፣ አሁን ለምሳሌ አንቺ ነች የምታዘጋጅላት? የምትበላውስ የተለየ ነገር ነው? በጣም ስማርት ናት። ቁጭ ስትባት ስትባል ትቀመጣለች። በጣም ስትቆጣ እኮ እኔ ከልጅነቷ ጀምሮ ስታጠፋ ባለጌ ነው ብላት፣ አሁን ባለጌ ቢሆን ታለቅሳለች። ሰውን በርሰ ሄዳ ትቀመጠው መጥፎ ወርግ እንደወርታታለች። ጎበዝ ካልኳት ደግሞ ከረሜላ ላይ ይሰጣታል ማለት ነው የእነሱ ከአንድ ያለ አንቺ ጎበዝ ነሽ ጎበዝ ልጅ ስራት መጥቶ እጇን ወደ ላይ ታነሳለች። ከረሜላት ት ማለት ነው ባለቤት አልኳት። በጣም ብዙ ጊዜ ቲክቶክ ላይ ሰርትታለ አንገቷን ደፍታ ነው የምትቀመጠው ጠረጴዛ ስ ጎበዝ ጎበዝ ኮ ጎበዝ ጎበዝ ኮ የላክሽልኝን ቪዲዮዎች እያየው ነበር። ጃፓኖች ሲያይዋት ደስ ይላቸዋል

ኮኮ የምትሰራው ማስታወቂያ ምን አይነት ነው? ሰሚራ በቃ ያው ድምፅ እነሱ ይጨምሩበትና፣ ያው ስለማታወራት ለልብስ ለልብስ፣ የምግብ፣ የነሱ የሚሄዱበትን ሆቴል ገባክ። እዚህ ሀገር ደግሞ ለውሻ በጣም ትልቅ ክብር ነው የሚፈው እንደኛ ጋር ውሻ ተብሎ ሚሉአይ አሁን የባለቤትሽ ጤነት እንዴት ናቸው? ስቲል ሆስፒታል ያለው አልሐምድልላ፣ በህይወት አለ። ሰይፍሻ ያው ስትሮክ እያገገመ ነው። ግን በጣም ሳዘኔን ያስነሳች ታይቶት ነው ንግዛት እየጣም ያለቅጥት እና አሳይቼ አለርጂክ ስላለብኝ ፀጉራቸው የማይረግብ ተመርጣሪ ተገዛች። እሺ ስትገዛ ስንት ተገዛች? አምስት ሺ ዶላር አሁን ግን እስካሁን አምስት ሺህ እኮ የቀን ስራዋ እኮ ነው። እሷ በቃ እሷ ገና የስድስት ወር ልጅ ሆና መልሰዋለች። አሁን ስንት አመቷ ነው? ሁለት አመት ከአስራአንድ ወሯ የሚቀጥለው ወር በሀያ ስድስት ሶስት አመት የንገቷን ገንዘብም

እና ያው ሳሬት እንደምሰጥ ስለሚያል ጠየቀኝ። ምነው ነው ዝም አልሽ ሲለኝ፣ ለኢድ ቀን ደውሎልኝ ሰላም ነህ ደወልኩለት ሰላም ነህ እንዴት ነው ስለው ዝም አል ዝም አላልኩም ሰላም እሰግነው አላልኩም። ዩሲ አስታወሰኝ። ምን ነው ዝም አልሽ ሲለኝ፣ ዝም አላልኩም። እና ኮኮይ ኮ ሰጥታለች ሁለት መቶ ሺህ ብር ብዬሽ ሪሲፑን ስልካ ቆይ ከሰይፉ ጋር መሰገናዊ ልዴ አለ መታወቅ አይደለም ለመቄዶንያ። አይደለም የሰው ልጅ እንስሳቶችም ይሰጣሉ ማበረታታቻ ይሆናል ብዬሽ እገምታለሁ በጣም ደስ ይላል በመላው ዓለም ነው የፕሮግራም የሚታየው እንግዲህ ሰሚራ ኑሯ በቶኪዮ ጃፓን ነው የኮኮ እናትነች ኮኮ ደግሞ ለጉቺ የምትሰራ ሞዴል የሆነች ውሻነች ነች ስለዚህ ከሰራችው ገንዘብ ላይ ሁለት መቶ ሺህ ብር ለመቄዶንያ አረጋውያን እና የአእምሮ ሕሙማን መርጃ አበርክታለች። ለኮኮ እስኪ ለኮኮ መጀመሪያ በጣም እናመሰግናለን። ኮኮ ለሳሚራ እንደገና እንኳን ተወለድሽ ብለናል። በጣም ነው የሚገርመው። ደግሞ ቅዳሜ ቀን ዋለልኝ። ለዚህ ነው ቶኪዮ የመጣሁት እኔ ካንትሪ ሳይድ ነው የምኖረው፣ በጣም ገጠር ውስጥ ሌላ ጊዜ በኔ በኩል እንግዲህ ለመላው ኢትዮጵያውያን የምትዩው ነገር ካለ ድል ስጥሽና፣ ከኮኮ ጋር ወቅት። ለመላው ኢትዮጵያውያን እህቶቼና ወንድሞቼ የምላችሁ ይሄ የአረጋውያን መርጃ እነሰይፉ እየሰሩት ያሉት ስራ በእውነት ለሁላችንም ነው። እኔ በጣም ነው የተነቃቀሁበት። ሰይፍሻ፣ በእውነት ነው የምልክ። በጣም ነው የተደሰጥኩበት የምሰሩት ስራ ቃል የለኝም። እና እህቶቼ ወንድሞቼ፣ እጃችንን እንፍታ። ይሄ ለሁላችንም ነው፣ በረከት ነው። እና ሰርፕራይዝ አለኝ ሰይፊሻ። እኔ ደግሞ ዛሬ ልደቴ ነው። ኦሬዲ ለካንሰር ህሙማን ልጆች እና ቤተሰቦቻቸው ታቃጭ ቤተሰቦቻቸው ከገጠር መጥተው ነው ልጆቻቸው የሚያሳምሙት። ዛሬ የልደቴን ምሳ እዛ ነው የሚበላልኝ። እንጠገበታ ትባላለች። ኦሬዲ ኦርደር አድርጊያታለው። ለልጆቹ ኬክ፣ ለእናትና ለአባቶቻቸው ዛሬ በኔ ምሳ ይበላሉ። ዛሬ ነው የልደቴ ማለት ነው። እኔ ወጥቼ ከመዝናናበት ባበላል ብያለሁ። አሁን ደግሞ ሰይፉ በጣም ደስተኛ ስለሆንኩኝ በእኔ ስም ደግሞ የዛሬ የልደቴን አይ ነው መቶ ሺህ ብር ለመቄዶንያ የኮኮ ሳይሆን የራሴን አንድ መቶ የኢትዮጵያ ሺህ ብር በነጋ ውለት እንዲገባ አደርጋል። የልደቴን ማለት ነው ለሰጠኝ ሰዓት አመሰግናለሁ። በነገ ሁለት ገቢ እንዲሆን አደርጋለሁኝ። ቢ ዛሬ ቅዳሜ ነው፣ በሳኝ ሁለት እንዲገባ አደርጋለሁ። ባለቤትሽን ጨርሶ የማርልሽ ሰሜራ ሚን እና በጣም ነው ማመሰግንህ። ኮኮ ደግሞ የልደቷን እንደዛ ነው የምታደርገው። በርት ነው የምንለው። ገና ነው ቼክ አደረጉት። አንተ ደግሞ የምትሰራው ሰራ ሳይተሻል ቃል የለኝም፣ አከብረሃለው። እሺ በጣም ነው መወድግ። ቴንኪው ከተከታዩ መልዕክት በኋላ እንደገና እንመለሳለን። ጃፓን የደወልኩት ከኮኮ ጋር እስኪ ወክ እያደረጋችሁ እንሰነባበት። ቅድም እኮ ልጁ ተቀመጭ አለኝ። ኧረ ረጅም ሆኜ ነው እንጂ ተቀምጫለሁ። በጣም ነው የምናመሰግነው። ባለቤተሽ ብትውሏቸው አመሰግናለሁ። ኢትዮጵያ መታችሁ ለመገናኘት ያብቃን። አይቀርም አይቀርም። ካልጅ ብሎ ነበር ባለፈው ስትመጡማ። ሰይፉ ጋ ነው ብሎኛል። ትቀርባለች የአበሻ ከመልእክቶች በኋላ እንመለሳለን። በያላችሁበት ጥሩ ጊዜ ወደ ስቱዲዮ ተመልሰናል። ቻው ሰሚራ።